በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኢየሩሳሌም በኢትዮጵያ ገዳማት ስብከተ ወንጌል ግሩፕ ውስጥ ያላችሁ እንዲሁም ምክ ግሩፖች አባቶች፣ እናቶች፣ ወንድሞች፣ እህቶች በመንግስተ ሰማያት የምትመሰሉ ህጻናት ጭምር እስከ ሞት ድረስ በወደደን በአምላካችን ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰንበታችሁ? አሜን። የቸርነት ባለቤት በቸርነቱ ጠብቆ በሰላም እንድንገናኝ ያደረገ የሰራዊት አምላክ እግዚአብሔር ስሙ የተመሰገነ ይሁን። እንደ አምላካችን መልካም ፈቃድ የምንማማርበት የትምህርታችን ኃይለ ቃል የሚሆነው በትንቢተ ኢሳያስ ምዕራፍ አንድ ከቁጥር አስራ ስድስት ላይ ያለውን ኃይለ ቃል አንስተን እንነቃቀራለን። ታጠቡ የሚል ይሆናል። ኃጢአተኝ እናንተ ኃጢአተኞች እጆቻችሁን አንጹ ሁለት ሀሳብም ያላችሁ እናንተ ልባችሁን አጥሩ ታጠቡ ትንቢተ ኢሳይያስ ምዕራፍ አንድ ቁጥር አስራ ስድስት ለጊዜው ይህንን ቃል የተናገረው ነቢየ እግዚአብሔር ኢሳይያስ ለህዝበ እግዚአብሔር ለእስራኤል ዘስጋ ተናግሮታል። ፍጻሜው ለሁላችንም የተነገረ ኃይለ ቃል ነው። እንግዲህ ታጠቡ ሲል በመጀመሪያ ከምንድን ነው የምንታጠበው? ሁለተኛው ምናችንን ነው የምንታጠበው? ሶስተኛው በምንድን ነው የምንታጠበው እንዴት ነው የምንታጠበው? ለምንድን ነው የምንታጠበው? መቼ ነው የምንታጠበው የሚለውን እንደ አምላካችን ፈቃድ ለማየት እንሞክራለን። የመጀመሪያው የምንታጠበው ከሀጢያት ከበደል፣ ከክፉ ሀሳብ፣ ከክፉ ንግግር፣ ከማንኛውም አይነት ክፉ ስራዎች ታጠቡ የተባልነው ከዚህ ነው። ክርስቲያኖች ማንም ሰው በእግዚአብሔር ፊት ንጹህ አይደለም። መጽሐፍ ቅዱስ እንዲህ ይላል፣ ልቤን አነጻሁ ከኃጢአትም ጠራሁ። መጽሐፈ ምሳሌ ምዕራፍ ሀያ ቁጥር ዘጠኝ የኃጢአታችን አይነቱና መጠኑ ይለያይ ይሆናል እንጂ በደለኞች ነን። ሁላችንም ባህሌዮ በሀሳብ ቆሽሸናል ክፉ እያሰብን በነቢብ በቃል ክፉ እየተናገርን ቆሽሸናል። አድፈናል። በገቢር በድርጊት ክፉ ስራ እየሰራን አድፈናል፣ ተበላሽተናል፣ ቆሽሸናል። ከዚህ ልንታጠብ ያስፈልጋል። ለዚህ ነው ታጠቡ አለ። ከምን እንታጠብ ስንል ከኃጢአት እንታጠብ፣ ከበደል እንታጠብ። እድፍና ጉድፍ ነው። አባታችን ክቡር ዳዊት ከቤርሳቤ ደርሶ በዝሙት በረከሰ ጊዜ ኦርዮንን አስገድሎ እጆቹ በንጹሕ ሰው ደም በታጠቡ ጊዜ እንዲህ ያለ እግዚአብሔርን ለምኗል፣ እንዲህ እያለ ከበደሌ ፈጽሞ ጠበኝ፣ ከኃጢአቴም አንጻኝ አለ። አምላካችን እግዚአብሔር ሁላችንንም ከበደላችን ይጠበን። ታጠቡ ሲል ከነዚህ ነው። ክርስቲያኖች፣ ራሳችንን እንመልከት። እኛስ በምንድን ነው ያደፍ ነው የጎደፍ ነው የቆሸሽ ነው? ይህንን ነው ታጠቡ ሲል፣ የውስጥ ንጽህና ለውጭው ይተርፋልና የነብስ ንጽህና ለስጋ ይተርፋል። ታጠቡ ከበደል ዕድፍና ከኃጢአት ቆሻሻ ታጠቡ ተብለናል። ምናልባት ምናችንን እንታጠብ ስንል መላ ሰውነታችንን ነው የምንታጠብ። ልባችንን፣ አንደበታችንን፣ ሰውነታችንን በሙሉ ነው የመታጠብ ያለብን። መነሻ ርዕስ አድርገን የተነሳንበት የመጽሐፍ ቅዱስ ክፍል ላይ ታጠቡ ይላል እንጂ ይልና፣ ሰውነታችሁን አንጹ ይላል የሰራችሁን ክፋት ከአይነ ፊት አስወግዱ። ቆሻሻ እድፋችንን፣ ክፉ ስራችን ስለሆነ ክፉ ማድረግን ተዉ። መታጠብ ያለብን መላ ሰውነታችን፣ ሕይወታችንን ማለት ነው። እንግዲህ ከልባችን ከውስጣችን ጀምሮ ልባችን ከክፉ ሀሳብ መታጠብና መጽዳት አለበት። ክርስቲያኖች አንደበታችን ማንኛውንም አይነት ክፉ ከመናገር መንጻት አለበት። በአካሎቻችን ላይ ያሉ ብልቶቻችንን ሁሉ ክፉ ነገር ከመስራት መታጠብና መንጻት አለባቸው። ሰውነታችሁን ቀድሱ፣ ቅዱሳን ሁኑ ተብሎ ተጽፏል። በኦሪት ዘሌዋውያን ምዕራፍ 11 ቁጥር 44 ላይ ሰውነታችሁን ቀድሱ፣ ቅዱሳን ሁኑ ተብሎ ተጽፏል። አምላካችን እግዚአብሔር የሁላችንን ሰውነት በቅድስና በንጽህና እንድንኖር ያድርገን። በስጋ በምናድፍበት በስጋ በምንቆሸሸበት ጊዜ የሰውነታችን መዓዛው ሲጠፋ እንታጠባለን። አሁንም የእያንዳንዶቻችን መዓዛ ተቀይሯል። ሽታችን፣ ጠረናችን ሌላ ነው። ከአንደበታችን የሚወጣው ክፉ ቃል ነው፣ የሐሰት ቃል፣ የትዕቢት ቃል ጸብ፣ የምንዝርነት ቃል፣ የቀልድና የቧልት፣ የስንፍና ቃል ይወጣል። ስለዚህ ከዚህ መንጻት መታጠብ አለብን። ፍርድ ያጓደል፣ ድሃ የበደል፣ ጉቦ የተቀበል፣ ጣዖት የምናመልክ፣ በዝሙት የረከስ፣ በጸብና በክርክር በመለያየት የምንመላለስ፣ በጎጠኝነት የምንኖር፣ ቄምን አረግዘን ለበቀል የምንጣደፍ ከዚህ ደውያችን መንጻትና መታጠብ አለብን ማለት ነው። ይህንን ነው መላ ሰውነታችንን መታጠብ አለብን ያለው። ሁለመናችንን በውስጥ ከውስጥ ጀምረን እስከ ውጭ ራሳችንን እንጠይቀው፣ ቆሻሻችንን ዕድፋችንን እናገኘዋለን። አምላካችን እግዚአብሔር የሁላችንንም መላ ሕይወታችንን ያንጻልን፣ ይቀድሰን። በምን እንታጠብ ስንል ከሥጋዊ ቆሻሻ በሳሙና በምንም እንታጠባለን መልካም ነው። ከኃጢአታችን ቆሻሻ፣ ከበደላችን እድፍ በምን እንታጠብ ስንል የምንታጠበው በንስሐ ነው። ክርስቲያኖች በንስሐ መመላለስ መታጠብ፣ ሳሙና ንስሐ ነው። በንስሐ እንታጠብ፣ በንባ እንታጠብ። የምንታጠብበት ፈሳሽ ከአይኖቻችን የሚፈልቀው ንባ ነው። በደላችንን አስበን ነቢየ እግዚአብሔር ቅዱስ ኢሳያስ እንዲህ ይላል በትንቢተ ኢሳይያስ ምዕራፍ አርባ ስድስት ቁጥር ስምንት ላይ ይህንን አስቡና አልቅሱ አለ። ተላላፊዎች ሆይ ንስሓ ግቡ፣ ልባችሁንም መልሱ። በደል ኃጢአታችንን አስበን ነውራችንን አስበን በእግዚአብሔር ፊት የሰራነውን በደል አስበን ማልቀስ፣ ይህን አስቡና አልቅሱ። ተላላፊዎች ሆይ እግዚአብሔርን የበደላችሁ ንስሓ ግቡ፣ ልባችሁንም መልሱ ይላል። እንግዲህ አምላካችን እግዚአብሔር የሁላችን ልብ ይመልስልን፣ ወደ ህሌናችን ይመልሰን። ህሌናችንን ጥለናል። አንዳንዶቻችን የምንናገረውን የምንሰራውን አናውቅም። ከእግዚአብሔር መንገድ ፈቀቅ ብለናል። በእግዚአብሔር ፊት በደላችን የበዛ ሁኗል። ይህንን አስበን አሁን እንመለስ፣ ከበደል እንመለስ። የምንታጠበው በንስሐ ነው። ክርስቲያኖች እንዴት እንታጠብ ስንል እያለቀስን እንባችንን እያፈሰስን በጾም በጸሎት በስግደት መታጠብ መታጠብ ነቢይ፣ እግዚአብሔር ቅዱስ ኢዩኤል እንዲህ ይላል። ትንቢተ ኢዩኤል ምዕራፍ ሁለት ቁጥር አስራ ሁለት ላይ በፍጹም ልበው ናችሁ ልባችሁ ይላል። በፍጹም በልቅሶና በዋይታ በጾምም በልቅሶና በዋይታ ወደ እኔ ተመለሱ የሚለው በፍጹም ልባችን ነው። መታጠብ ከልብ የእውነት ነው፣ የማስመሰል አይደለም። የግብዝነት አይደለም። ፍጹም ስሬት ለማግኘት ፍጹም መፍትሄ፣ ዘላቂ መፍትሄ ለማግኘት በፍጹም ልባችን እንመለስ። ክርስቲያኖች በጾምና በለቅሶ በዋይታ ወደ እግዚአብሔር እንመለስ። እንዲህ ነበር ቅዱስ ዳዊት በደሉን አስቦ እያነባ የነበረው ህግህን አልጠበቅኩምና የውሃ ፈሳሽ ካይኖች ፈሰሳለን። መዝሙር 118 ቁጥር 136 እኛም ዛሬ ያልጠበቅነውን ህግ እናስብና ስለ በደላችን እንባችን እናብስስ እናልቅስ በንባችን እንታጠብ እግዚአብሔር የኃጢአታችንን ስርየት ይሰጠናል የርኩሰታችን ከርኩሰታችን ይቀድሰናል ነውራችንን ያንከባልላል ታሪካችንን ይቀይራል ነገራችንን ይገለብጣል ሐዘናችን ለደስታ ለቅሷችንን ለሳቅ ይቀይራል ስለዚህ በጾም በንባ በጸሎት በስግደት መታጠብ አለብን። ክርስቲያኖች ለምንድን ነው የምንታጠበው ስንል እግዚአብሔር እንዲያድነን ነው የምንታጠበው። ከማንኛውም አይነት ክፉ ነገር እንዲያድነን መታጠብ አለብን። ትድንዝ ትደ ስለዚህ ትደይ ዘንድ ልብሽን ከክፉ ነገር እጠቢ ነው ያላትን ቤተ ኤርምያስ ምዕራፍ አራት ቁጥር አስራ አራት ላይ ትደይ ዘንድ ልብሽን ከክፉ ነገር እጠቢ። ለጊዜው ይቃል ለእግዚአብሔር ሕዝብ ለእስራኤል ዘስጋ የተነገረ ነው። ኢየሩሳሌም ሆይ ትድኝ ዘንድ ልብሽን ከክፉ ነገር እጠቢ። እስራኤላውያን በአምልኮ ተጣዖት አድፈው ነበር፣ በዝሙት አድፈው ነበር፣ ፍርድ በመጓደል ድሃ በመበደል አድፈው ነበር፣ በክፉ ሥራ አድፈው ነበር። በነቢያት ደም ንጹሐን ነቢያትን ንጹሐን ነቢያትን እየገደሉ አድፈው ነበር። ስለዚህ ኢየሩሳሌም ሆይ ትድኝ ዘንድ ልብሽን ከክፉ ነገር እጠቢ። ክፉ ሐሳብ የሚኖርብሽ እስከ መቼ ድረስ ነው ይላል። ዛሬም እኛን እንዲህ ይለናል፣ እንድን ዘንድ ልባችንን ከክፉ ነገር ነጠብ። ክርስቲያኖች፣ ክፉ ሐሳብ የሚኖርብን እስከ መቼ ነው? ኢትዮጵያውያን፣ ትድኑ ዘንድ ልባችሁን ከክፉ ነገር እጠቡ ይለናል አምላካችን። ያሳለፍነው ጊዜ ምን ይመስላል? ምንድን ነው? በኢትዮጵያ የሚፈጸመው በዓለማችን ብዙ ነውር፣ ብዙ ርኩሰት፣ ግፉ፣ ብዙ ጥፋት እየተፈጸመ ነው። ሀገራችን ውስጥም ምን እየተሰራ ነው? እስካሁንም አንዳንዶች ጣዖት ያመልካሉ። አንዳንዶች እስካሁን በወንድማማቾች ደም ይታጠባሉ። ሕፃን ነው ብለው ሳይራሩ ሽማግሌ ነው ብለው ሳያፍሩ ሳይፈሩ እንክብካቤ የሚገባትን ራስ በዱላ እየቀጠቀጡ በድንጋይ እየደበደቡ ሲገድሉ አይተን የለን። በጠራራ ፀሐይ በሰይፍ ሲቀሉ አይተናል። በእሳት ሲቃጠሉ አይተናል። አሻራቸው እንደ ሽንኩርት ሲከተፍ ገርለዋቸው ሲያበቁ አስከሬናቸው መሬት ሲጎተቱ እንደ ጀብድ እንደ ጀግንነት ገድለው ፎቶግራፍ እየተነሱ ቪዲዮ ሲለቁ አላየንም። ክርስቲያኖች እስከ መቼ ድረስ ነው ክፉ ሀሳብ በልቦናችን የሚኖረው? እስከ መቼ ነው በእጃችን ክፉ ስራ የሚገኘው? እንድን ዘንድ ልባችንን ከክፉ ነገር እንጠብ፣ እጃችንንም ከክፉ ነገር እንጠብ። ከመከራ ስጋ ከመከራ ነብስ እንድንድን ከጦርነቱ ከመለያየቱ ከመበላላቱ ከረሃቡ እንድንድን ከወረሽኙ ከደዌ ከቸነፈሩ ስደትና መከራ እንድንድን እንታጠብ። በንስሐ ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል። እናንተ ኃጢአተኞች እጆቻችሁን አንጹ፣ ሁለት ሀሳብም ያላችሁ እናንተ ልባችሁን አጥሩ አለ ቅዱስ ያዕቆብ በያዕቆብ መልእክት ምዕራፍ አራት ቁጥር ስምንት ላይ። ኃጢአተኞችንን በድለናል። ስለዚህ እናንተ ኃጢአተኞች እጆቻችሁን አንጹ ይላል። የኃጢአት ስራችን የበደል ስራችን ከሕይወታችን እንድናስቆግድ እንድንድን የምድርን በረከት እንድንበላ የሰማይን ምርስት እንድንወርስ በሰላም ወተን እንድንገባ አሁን እየፈራን እየተጨነቅንና እየተንቀጠቀጥን ነው ያለ ነው። ምንም ይሁን ምን ስላልተመቸነው ነው። ሌላ አይደለም። እንዲሁም እግዚአብሔር እንደ ኃጢአታችን አላደረገብንም፣ እንደ በደላችን አልከፈልንም። መሐሪ ይቅር ባይ አምላክ ነው። እሱ ሩሩ አምላክ ነው። ከእናት በላይ እናት ነው። ከአባትም ይልቅ አባት ነው። ተሸክሞን ነው የሚኖረው። ስለዚህ ይህንን ማሰብ ያስፈልጋል ክርስቲያኖች። ገስጾናል፣ እየቀጣን ነው፣ የተናገረን ነው፣ እየመከረን ነው። ማድረግና ማስተዋል አጣን። አሁንም ሊያድነን ነው እግዚአብሔር። በዚህ ውስጥ ነው ያሳለፈን። ከመከራ ስጋ ከመከራ ነፍስ እንድንድን ከክፉ ነገራችን እንታጠብ ክርስቲያኖች። በምድር ስንኖር በደስታ በርካታ እንድንኖር ከሞት ባለው ህይወት ከመቃብር በኋላ ባለው ትንሣኤ ደግሞ ለዘላለም በመንግሥተ ሰማያት በክብር እንድንኖር ከኃጢአት እንታጠብ። የመጨረሻው መቼ እንታጠብ የሚለው ነው። እንግዲህ መቼ እንታጠብ ያልን እንደሆነ አሁን እንታጠብ። ወጥቶ መግባት ተቀምጦ መነሳት የለም። ዘመኑ እጅግ አጭር ነው። እያየነው ነው። ዋስትና የለንም። ገንዘብ ስልጣን አያድንም። ጉልበት አያድንም። ጥበብ ሁለትና ሶስት ዲግሪ ፍልስፍና አያድንም። እያየነው ነው። እንግዲህ በእግዚአብሔር ቁጣ ቀን ብራችሁና ወርቃችሁ ሊያድናችሁ አይችልም። ቤተሰው ሶፎንያስ ምዕራፍ አንድ ቁጥር አስራ ስምንት እያየን ነው። እየዳኑ አይደለም ሀብታሞች የተባሉ ሀገሮች በጣም ተራቀዋል፣ መጥቀዋል፣ ተመራምረዋል የሚባሉ ሀገሮች በቂ የህክምና ባለሙያዎች ያሏቸው፣ የህክምና መሳሪያዎች ያሏቸው፣ መድኃኒት አላቸው የሚባሉ አልቻሉም። ስንያዝ ጭብጥ አንሞላ፣ ስንለቀቅ ሜዳ አይበቃንም። ስለዚህ አሁን እንታጠብ፣ አሁን የልቦና ትንሣኤ እንነሳ። ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር ሁለት ላይ በተወደደ ሰዓት ሰማሁህ በመዳንም ቀን ረዳው ይለናል። እነሆ የተወደደው ሰዓት አሁን ነው ክርስቲያኖች፣ እነሆ የመዳን ቀን አሁን ነው። በዘመነ በዚህ ዘመን ያሳለፍነው ወረሺ በተነሳ ጊዜ አስታውሱ። በዘመነ ኮቪድ በሽታው እንዳይተላለፍብን እጅግ በጣም በጥንቃቄ እንታጠብ ነበር። ጥሩ ነው። ልባችንስ ታጥበነዋል? አንድ አንደበታችን ታጥቧል? በንጽህና የምንመላለሰው ራሳችንን መጠየቅ አለብን። አሁንም የምንታጠብ አምላካችን እግዚአብሔር በጨመረልን የንስሐ እድሜ ሁላችንም ከልብ እንድንመለስና በንስሐ ንባ ከኃጢአታችን እድፍ ጉድፍ እንድንታጠብ ሁላችንንም ይርዳን። ታጠቡ ሰውነታችሁንም አንጹ፣ ትንቢተ ኢሳያስ ምዕራፍ አንድ ቁጥር አስራ ስድስት የተጨመረልን እድሜ የንስሐ ስለሆነ የሚያስጨንቀንን ሁሉ በእግዚአብሔር ላይ እንጥለዋለን። እርሱ ስለ እናንተ ያስባልና የሚያስጨንቃቸውን ሁሉ በእርሱ ላይ ጣሎት ተብሎ ተጽፏል 1ኛ ጴጥሮስ ምዕራፍ አምስት ቁጥር ሰባት አሁን በሽታው፣ መከራው፣ ኑሮ እያስጨነቀን ነው። በእግዚአብሔር ላይ እንጣለው። በጸሎት በልመና ደጅ በመጥናት በምልጃ ለእርሱ እናሳስበው። አድነን ማረን እንበለው። ሰውረን እንበለው። ጠብቀን እንበለው። ይቻለዋል። እርሱ እናምናለን። ይጠብቀናል ለዘላለም በትንቢተ ኤርሚያስ ምዕራፍ 30 ቁጥር 17 ላይ እግዚአብሔር አምላካችን ዛሬም ዓለሙን ሁሉ ከዚህ ደዌ ይፈውስልን ጤንነቱንም መልሶ ያድልልን ይላል። ይህንን እናምናለን። ደግሞ ብንሞት የነፍሳችን ከስጋችን ብትለይ ሞት በዚህ ደዌ በሌላም ቢሆን ሞት አይቀርም። ሰው ቀኑ ከደረሰ ከሞት ማንም ሰው አይቀርም። ክርስቲያኖች ሞት ጊዜውን ጠብቆ ይመጣል። ሞትን ማስቀረት አይቻልም። ትን ብሎንም እንቅፋት መጥቶንም በመኪና አደጋም በተለያየ ምክንያት ጊዜያችን ከደረሰ እናልፋለን። የሥጋን ሞት አንፈራም፣ ምክንያቱም ከሞት በኋላ ህይወት አለን። ከመቃብር በኋላ ትንሣኤ አለን። ሞት ወደ እግዚአብሔር የምንሄድበት መንገድ ነው። ወደ ሰማይ የምንወጣበት መሰላል ነው። ከሚያልፈው ዓለም ወደማያልፈው ዓለም የምንሸጋገርበት ድልድይ ነው። ሞት ከጭንቀት፣ ከመከራ፣ ከውጣ ውረድ ያሳርፋል፣ ይገላግላል። ልሄድ ከክርስቶስ ጋር ልኖር እናፈቃለሁ አለ ቅዱስ ጳውሎስ። ከሁሉ ይልቅ እጅግ የሚሻል ነው። ቅዱስ ጳውሎስ ነው ይህን ያለው፣ ፊልጵስዩስ ምራፍ አንድ ቁጥር 23 ላይ ሊሄድ አለ። በሞት መንገድ ከክርስቶስ ጋር ልኖር እናፍቃለሁ አለ። ሞት ይናፍቃል። ከገቡ መውጣት ካገኙ ማጣት በሌለባት በመንግስተ ሰማያት ለዘላለም በክብር ያኖራል። በዛ በሽታ ጦርነት፣ ረሃብ፣ ስደት፣ መከራ፣ ጭንቀት የለም በዚያ ቦታ። ሞት ከክርስቶስ ጋር ያኖራል። ለእኛ ደግሞ እንደ እግዚአብሔር የሚሆንልን ማንም የለም። ክርስቲያኖች የብርሃንን መጎናጸፊያ ተጎናጽፈን የህይወት አክሊል ተቀናጅተን በክብር ዙፋን ላይ ተቀምጠን ምግባችን ምስጋናችን ሆኖ፣ ምስጋናችን ምግባችን ሆኖ እንደ ቅዱሳን መላእክት እግዚአብሔርን እያመሰገን ነው ለዘላለም እንኖራለንና ሞትን አንፈራውም። እኛ ክርስቲያኖች ሞትን መፍራት አይገባም። ሞት ጊዜውን ጠብቆ ስለሚመጣ ማለት ነው። ሞት ለክርስቲያኖች አስፈሪ አይሆንም። በንሳ ታጥበናላ ተስፋ ትንሣኤ ሙታን አለና፣ እግዚአብሔር አምላካችን የሁላችንን እረፍት የክብር ያደርግልን። ሳንዘጋጅ እግዚአብሔር እንዳይደርስብን እግዚአብሔር ይርዳን። ታጠቡ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በዚህ ይቆየን። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ይጠብቃችሁ። መልካም ቀን ይሆንላችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። እዚህ ቆየን። አሜን።